ምናባዊ ክህሎት ለፈጠራ ፋውንዴሽን ጅማሮ ሆኖ ሲያበቃ ለመሪ ምን ማለት ነው ነው ፕሮፐርሊ ኔቸርን ኦብዘርቭ ማድረግ ጀምረዋል ማለት ነው። ዜዝ ነቲንግ ኒው። አውሮፕላን ብለው በራሪ ነገር አለ፣ መርከብ ብለው ውሃ ውስጥ የሚበሩ ነገሮች አሉ። አሁን የምታያቸው ማንኛውም የሚፈጠሩ ነገሮች ኔቸርን በደንብ ኦብዘርቭ ከማድረግ የመጡ ናቸው። መሪ ማለት የኢማጂኔሽን አቅም ማለት ኔቸርን በደንብ አድርጎ ማንበብ መቻል ማለት ነው። ለምሳሌ እዚህ ጋ የምታዩት እነዚህ በራሪ እንስሳቶች ብዙ ጊዜ ሲበሩ የቪ ቅርጽ አላቸው። የቪ ቅርጽ ስላላቸው ከአንድ ሀገር አንድ ሀገር ከአንድ አጎር አንድ አጎር ይጓዛሉ፣ ይተካካሉ። አንደኛው የሚጋፈጠውን ንፋስ ሌሎቹ አያገኙም፣ በዚያ ውስጥ ያልፋሉ። የታመመባቸው ካለ ቲም አስቀርተው ይንከባከባሉ። በዚያ ሞዴል ረዘም ያለ ርቀት መጓዝ ይችላሉ። አንድ የገባው አንድ የበራለት ሰው እነዚህን ካየ በኋላ አሁን ያለው የፊት ጄኔሬሽን የውጊያ ስርዓት ይሄን ይመስላል። አውሮፕላን መስራት ብቻ ሳይሆን በረራው ራሱ እነሱ መምሰል አለበት። እዚህ በረራ ውስጥ ሚሳይልም ይሸከማሉ፣ ጃመርሳሉ ጃመርስ አሉ፣ የኢደብሊዩ ስራ የሚሰሩ አሉ፣ ሮንግ ሲግናል የሚረጩ አሉ፣ ሚሳይል እንኳን ቢመጣም የሚከተላቸው አሉ። አዘቲም ሲሄዱ ሁሉም ተዋጊ ሆኖ ሳይሆን የተለያየ ስራ የሚሰሩ ናቸው። በዚህ ውስጥ ሄደው በጋራ የሚፈልጉትን አጥቅተው ይመለሳሉ። የዚህ ሊደር ነገር ዋናው ስራ ኔቸርን ማንበብ፣ ኔቸርን ወደ እኛ ነገር መቀየር ነው። በምን ሂሳብ? በሚሰካካ ሂሳብ ተጀምሮ የሚያልቅ የለም። መጀመሪያ ዝግ ያለ አውሮፕላን፣ ቀጥሎ የፈጠነ፣ ቀጥሎ ሚሳይል የሚሸከም ቀጥሎ በቲም የሚሄድ እያልክ እየሰካካህ እየደመርክ እያሰናሰልክ ነው ወደ ላቀው ነገር የምትመጣው። እነዚህ ጊዝ የሚባሉት ወይም በአማርኛ ዝዬ ይባላሉ የቪ ፎርሜሽን ያላቸው በራሪ አዋፋት በዚያ መልክ በሮ ማጥቃት ይቻላል የሚለውን እሳቤ ሰጡ እንጂ ዘሆል ነገሩ እነሱ አይደሉ። እነሱን ካየ በኋላ የእነሱ ምስል ወስዶ ተፈጥሮን ለሚጠቅም ነገር መጠቀም ማለት ነው። ለምሳሌ ሀይቅ ጋር ፕሮጀክት ካለን ወሎ ውስጥ ባህር ዳር እኮ አንድ የሚያምር ዛፍ አለ ከዛ ላምጣ አትበል። ሀይቅ አካባቢ የሀይቅን ኢንቫይሮንመንት ተቋቁሞ ያደገ ኢንዲጂኒየስ ዝርያዎች ካሉ አንድ የሐይቅን አልቲቲዩድ፣ የሙቀት ቴምፕሬቸር ወስደህ በዚያ ልክ የሚበቅሉ ደግሞ ካሉ፣ ወንጪ የሚበቅል ነገር አዋሽ አይበቅልም። ወንጪ ላይ ነው፣ አዋሽ ታች ነው። ወንጪ ቀዝቃዛ ነው፣ አዋሽ ሞቃታማ ነው። ይሄን ነገር እያየን ብንሄድ የምናስበውን ውበት ለማምጣት ያግዛል። ተፈጥሮን ማየት እና ከዚያ ኢማጂን ማድረግ። ኢማጂን ያደረገ ሰው ሁሉ ሪያላይዝ ያደርጋል ማለት አይደለም።